በሩታና በአብረሽ ህይወት ውስጥ ገብተው የሚያዳክሩ ሰዎች ማለት ነው። ግን ህይወት አላቸው፣ አግብተዋል፣ ወልደዋል። አረበሰ ህይወት ውስጥ ከምታዳክሩ ወጣትነታቸውን ተጠቀሙበት። ዛሬ ደግሞ ጭራሽ ፍቹ ብለው አልመጡም። አንዴ ለሩታ አንዴ ለሄርሜላ አንዴ ለአርብሽ ዝም ብለው ያማስላሉ። ወጥንጨት ታውቃላችሁ? አንድ ወጥንጨት ማለት ነው። ሽሮም ይገባል፣ ጥብሱም ይገባል ቀይ ወጡም ይገባል። ልክ እንደዛ ማለት ነው። እንዲዛኑ የሚያማስሉት እነዚህ ወጣቶች የእውነት ምንክቷቸው ነው። ምነው የሰው ሰይጣን ሆኑ? ሰላም አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ በጣም ይሄ ገረመኝ ማለት ነው። እነዚህ ልጆች እንግዲህ እስከዛሬ ሄርሜላና እንትን ይቱ ሄርሜላ ሄርሜላ ትሉ ነበረ ማለት ነው። አብርሽ በቃ ተጎጂ ነው፣ ሩታ እየጎዳቸው ነው ምናምን እያሉ ነበረ። ዛሬ ደግሞ ምን ይሏት ሩታን አብርሽ አይሆንሽም፣ የአብርሽ አላማ ሌላ ነው፣ አብርሽን ፍቺው አይባልም ሲጀመር እውነት፣ የሰው ልጅ እንኳን ትልቅ ጥፋት ቢያጠፋም እንኳን እንደ ጓደኛ የሆነ ሰው ፍቹ አይባልም። እሷ እሷንም ያ ሰው እየጎዳትም ሊሆን ይችላል። እየጎዳት ቢሆንም ለራሱ እሷ እየጎዳት እንደሆነ አውቃ ራሷ ካልፈታች ሰውን ፍቹ ቀልሺው፣ ጨምሪው አይባልም ሲጀመር። በትዳር መካከል ሲጀመር ማንም ሰው መግባት የለበትም። ነገር ግን የናንተ መግባት ደግሞ ለየት ያለ ለየት ያለ ነው። ቢያንስ እንኳን ትንሽ እንደው ትንሽ ቀነስ ብታደርጉ አገባባችሁን በሰይወት ምን አለ። የእውነት እንደዚህ በቃ እረ በጣም ነው የሚደብረው። የእውነት እኔ ምንም አለም። ሩት ያማላ ያማላ የሰው ወሬ አትስሚ ነው የምለው። የሰው ወሬ አትስሚ፣ ግን እያየሽው ያለው ነገር ደስ ስለማይል፣ ሁኔታው ደስ ስለማይል ራስሽን ጠብቂ። ለራስሽ በራስሽ ውሳኔ ተማምኝ፣ በራስሽ ውሳኔ ጠንክሪ። ከዛ ውጭ እነዚህ ፌሻቸው ቀልሻቸው ነገ ጠዋት ሲጀመር ማለት ነው ሩት እኮ አብርሽን ላትፈልገው እንድትፈልገውም ትችላለ። አንደኛ ልጇም ልጇን ያላባት ላላማሳደግ እንደገና ደግሞ ብዙ ጊዜ ስትወልጂ አብሬሽ ልሁን ምናምን እያለ ለምነዋታል። ና ለዛም ይሆናል እየተቀራረበች ያለችው በቃ ትዳራቸውንም ለመመለስ ይሆናል። ብቻ የራሳቸው ውሳኔ፣ የራሷ ሀሳብ በውስጡ አየል። እነዚህም ደግሞ መጥተው ፍቺው ቀልሾ አይ አይባለም። እምነት በጣም ነው ያስጣለ። አረ